ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት አደራ ልጆች በመላው ዓለም የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ በሙሉ እንኳን ለቅዱስ ባለወልድ ወልድ ወርኃዊ መታሰቢያ በዓል እንዲሁም በለቱ ታስበው ለሚውሉ ጻድቃን ሰማዕታት ወርኃዊና ዓመታዊ ክብረ በዓል በሰላም በፍቅር በምህረቱና በቸርነቱ ለዛሬዋ ቀን ለዚህ ሰዓት ለስደቂ ካላደረሰን ለህያሉ ልውል እግዚአብሔር ክብር ምስጋና ሁሉ ለርሱ ይሁን፣ አሜን። አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስ ስም የካቲት ሃያ ዘጠኝ ባህርን በአጻፏ ተሻግራ ወደ ሀገረ ናግራን ሀገር ሄዳ ወንጌልን የሰበከችው ታላቋ ሐዋርያዊት እናታችን የመሙዓዝ ቅድስት ፍቅርተ ክርስቶስ እረፍቷ ነው። ለእርሷም እመቤታችን ተገልጣላት በጌታችን መከራሞት ምክንያት ስለደረሰባት ሐዘናት የነገረቻት የፈለገችውንም ታደርግበት ዘንድ የእጇን መስቀል የሰጠቻት ሲሆን ሰውን ወደሚበሉ ሰዎች ሀገር ሄዳ ስንዴን በአንድ ቀን ብቻ ዘርታ አብቅላ አጭዳ ፈይታ ለምግብነት አብቅታ ከመገበቻቸው በኋላ እንደዚህ እያደረጉ እየሰሩ እንዲበሉ አስተምራ አስጠመቀቻቸው። ስድስት አብያተ ክርስቲያናትን የሰራችላቸውና ቅዱስ ወንጌልን፣ ስንክሳርን፣ ሃይማኖተ አበውን፣ ግንዘትን፣ መዝሙረ ዳዊትን፣ አርጋኑን ሁሉ በእጇ ጽፋ ያስቀመጠችላቸው ሐዋርያዊት እናታችን ስትሆን፣ በሌላም በኩል ሙታንን እያስነሳች ለአጼ ሲሲኒዎስ ስለ እውነት እንዲመሰክሩላት ታደርግ የነበረችና እርሷም ራሷ አንገቷን ተሰይፋ ሰማዕትነትን የተቀበለች እና ጌታችን ከሞት ያስነሳት ቅድስት ናት። ዳግመኛም በዚህች ዕለት የከበረ አባ ቢላካርዮስ በሰማዕትነት አረፈ። ይኸውም ቅዱስ ብዙ ድርሳናትንና ትግሳጽን የደረሰ ሲሆን ፈጽሞ እስካ ረጅም ድረስ አርሞኒ በምትባል ሀገር ላይ በኤጲስ ቆጶስ ተሾሞ ያገለገለ ነው። ከደረሳቸው ብዙ ድርሳናትና ትግሳጻትም ውስጥ ስለከበረች የጌታችን ልደት በዓል፣ የብርሃን እናቱ ስለሆነች ስለ እመቤታችን፣ ስለ ሞትና ስለ መቃበር፣ በሀጣን ላይ ስለሚደርስባቸው ስቃይ፣ ስለ መድኃኒታችን የረቀቀ ጥበብ፣ ስለ ከበሩ በዓላትና ስለ ሌሎችም ብዙ ምስጢራት ሕይወት በሆኑ ትምህርቶቹ ብዙ ድርሳናትን በመጻፍና በማስተማር ብዙ ነፍሳትን ለእግዚአብሔር መስዋዕት አድርጎ አቅርቧል። መልካም በሆነው አገልግሎቱ እግዚአብሔርን እያገለገለ ሳለ ከሀዲያን ተነስተው አምልኮተ ጣዖታትን ሲያስፋፋ በክርስቲያኖችም ላይ ስደትና እልቂት በሆነ ጊዜ አባ ቢላካርዮስ በክብር ባለቤት በጌታችን ስም ደሙን አፍስሶ ሰማዕትነትን ይቀበል ዘንድ ተመኘ። ሕዝቡንም ሰብስቦ እስከ መጨረሻው ድረስ በቀናች ሃይማኖት እንዲጸኑ መከራቸው። ነገር ግን እርሱ ለሰማዕትነት የተዘጋጀ ነውና ካሁን በኋላ በስጋ እንደማያገኙት በመንገድ ተሰናበታቸው። ሕዝቡም ሁሉ ይህንን በሰሙ ጊዜ እጅግ እያዘኑና እያለቀሱ የሞት ልጆች እንሆን ዘንድ ለምን ትተወናለህ? እያሉ በመለመን ወደ ሰማያትነት እንዳይሄድ ለማስቀረት ብዙ ለፉ። ነገር ግን ማስቀረት አልተቻላቸውም እና አባ ቢላካርዮስ ከእነርሱ ዘንድ ወጥቶ ወደ ካህዲ መኮንን ዘንድ በመሄድ በፊቱ ቆሞ በጌታችን ስም ታመነ። የረከሱ የንጉሱን አማልክት በመርገም የጌታችንን እውነተኛ አምላክነት ጮሆ መሰከረ። መኮንኑም ይዞ ብዙ አሰቃየው። ህዝቡ ህዝቡም ብዙ ብዙ ልመናን አብዝተው በመለመን ራሱን እንዲያድንና ከከተማው እንዲወጣ ግድ አሉት። እርሱም ልባቸውን ደስ ለማሰኘት ይሻላቸው፣ ነገር ግን በዚያች ሌሊት መልአክ ተገለጠለትና የተመኘውን ሰማዕትነት በድል እንዲፈጽም ነገረው። ከዚያም በኋላ አባ ቢላካርዮስ በመኮነኑ ፊት ቆሞ አሁንም የረከሱ የንጉሥና አማልክት በመርገም የጌታችንን እውነተኛ አምላክነት መሰከረ። በዚህም ጊዜ መኮንኑ እጅግ ተቆጥቶ የአባ ቢላክሪዎስን አንገት በሰይፍ እንዲቆርጡ ጭፍሮቹን አዘዛቸው። አባ ቢላክሪዎስም ሰማዕትነቱን ሰማትነቱን በድል ፈጽሞ በመንግስተ ሰማያት የሰማዕትነት አክሊልን ተቀዳጀ። ስጋውንም ምእምናን ወስደው ለኤጲስ ቆጶሳት በሚገባ ክብር አክብረው ቀበሩት። ረድኤት በረከቱ ይደርብን፣ በጸሎቱም ይማረን አሜን። እናታችን ቅድስት ፍቅርተ ክርስቶስ እናታችን ፍቅርተ ክርስቶስ ወይም እሙ ሙዓዘ በጎንደር ክፍለ ሀገር በደራ ፎገራ በደራ ፎገራ አንበሳሜ በሚባለው ቦታ የአብርሃም እና የሳራ ምግባር ካላቸው ከአባቷ ከላባ ከእናቷ ከወንጌላዊት ጌታችን በተወለደበት ዕለት ታኅሣሥ 29 ቀን በታዘዘ መልአከ አብሳሪነት ተወለደች። በተወለደችም ጊዜ በእግሯ ቆማ በማያዊ ቸርነትህ ከጨለማ ወደ ብርሃን ላወጣኸኝ ለአብ ምስጋና፣ ለወልድ ምስጋና፣ ለመንፈስ ቅዱስም ምስጋና ይገባል ብላ አምላኳን አመስግናለች። ቤተሰቦቿ ያገኟት በእስለ ሲሆን ስመ ክርስትናዋ ማርያም ጸዳለ ተባለ። ፍቅርተ ክርስቶስ የሚለው የቆብ ወይም የመንኩስና ስሟ ነው። እድሜዋ ለትምህርት እንደደረሰ እግዚአብሔር የላከው አንድ ደገኛ መነኩሴ ወደ እርሷ በመሄድ የዳዊትን መዝሙር የብሉያትና የሀዲሳትን መጽሐፍትንና የቤተ ክርስቲያንን ትምህርት ሁሉ በሚገባ አስተምሯታል። እናታችን ፍቅርተ ክርስቶስ በነበረችበት ዘመን አጼ ሲሲኒዮስ ሁለት ባህሪ የሚለውን የረከሰ የሮማውያንን ሃይማኖት የሀገራችን ሕዝብ ሁሉ እንዲያምን በማወጁ ምክንያት በሀገራችን ከፍተኛ የሆነ የሃይማኖት ግጭት ስለተነሳና ከ8ሺ በላይ ክርስቲያኖች በግፍ ተጨፍጭፈው ሲያልቁ ቅድስት ፍቅርተ ክርስቶስ ከነ አቡነ ከነ አቡነ ሰሞንና ከሌሎችም ቅዱሳንና ቅዱሳት ጋራ ተሰልፋ ሰማዕትነትን ተቀብላ ለሃይማኖቷ ምስክር ሆናለች። ባለቤቷ ዘርአ ክርስቶስም በሰማዕትነት አርፎ ሰባት አክሊላት ወርዶለታል። አጼ ሲኒዎስ ለፖለቲካዊ ጥቅም ብሎ የረከሰች የሮማውያን ሃይማኖት በሀገራችን ላይ እንዳወጀ ወጀ ሊቀ ጳጳሱ አቡነ ሰመኦን ካህናትና ክርስቲያን ልጆቻቸውን አነሳስተው እያስተማሩና እያጠነከሩ እያለ በጦር ተወግተው በሰማዕትነት አረፉ። ሊቀ ጳጳሱ አቡነ ሰምኦንም በሰማዕትነት ከማረፋቸው በፊት ግን እነ ቅድስተ ፍቅርተ ክርስቶስን፣ ቅድስተ ወለተ ጴጥሮስን፣ ቅድስት አካለ ክርስቶስን፣ ቅድስት መ ወተትንና ሌሎችንም ቅዱሳንና ቅዱሳት አነሳስተው ባራ ሄደው ንጉሱን መክረውታል፣ ገስጸውታል። ንጉሱ ግን ከፍተኛ ፖለቲካዊ ጥቅም እንደሚያገኝ ሮማውያን ቃል ገብተውለት ስለነበረ ቅዱሳን አባቶችና ቅዱሳት እናቶች አብስተው ቢመክሩትም ከክህደቱ ሊመለስ አልቻለም። ይልቁንም ቅድስት ፍቅርተ ክርስቶስን የሃይማኖቷን ጽናት ስላየ ስጋዋ እየተቆረሰ መሬት ላይ እስኪ ወርቅ ድረስ በብረት ብትር አጥብቆ ያስገርፋት ጀመር። በመጨረሻም ምድር እየሰወረቻት ለመገረፍ የማይመቻቸው ቢሆን ከሌሎች ሰማዕታት ጋራ አንገቷን በሰይፍ አስቆርጧታል። በዚህም ጊዜ ፍጹም ጨለማ ሆኖ ምድርም ተናወጠች። ስምንት ሺህ አስር ቅዱሳንም በሰማዕትነት አረፉ። ቅድስት ፍቅርተ ክርስቶስ አንገቷን በሰይፍ ቢቆርጧትና በሞት ብታርፍም ነገር ግን ሊቀ መላእክት ቅዱስ ሚካኤል ገነትንና ሲወልን አሳይቶ አስራ አራት ቀን በሰማያዊት ኢየሩሳሌም ከተቀመጠች በኋላ እንደገና እንዴተኛ ወይም ከእንቅልፉ እንደሚነቃ ሰው ከሞት አስነስቶ ወደ ቦታዋ መለሳት። ሊቀ መላእክት ቅዱስ ሚካኤልም ከሞት ካስነሳትም በኋላ እናታችን ቅድስት ፍቅርተ ክርስቶስ ምናኔው ሆና በገዳሙና በየአድባራቱ እየሄደች ዓለምን ስትዞር ያቀናቻቸው ብዙ ገዳማት አሉ። ለምሳሌ ከተሰዓቱ ቅዱሳን አንዱ በሆኑት በአባ ጎባ ተመስርታ በግራኝ ወረራ ጠፍታ የነበረችውን ረሃማ ኪዳነ ምረት አንድነት ገዳምን አቅንታ የወንድና የሴት ገዳም ብላ ስራ አሰርታለች። ወደ ኢየሩሳሌምን በመሄድ ላይ ሳለች በመንገድ ሰውን የሚበሉ ፍጡሮች ወደሚኖሩበት አካባቢ ስትደርስ ስልሳ የሚሆኑ አገልጋዮቿን ለመብላት ይዘው ሳር ቅጠል እንዲበሉ በማድረግ አይናቸውን በጉጠት በማውጣት አራት ወራት በጨለማ ቤት ውስጥ ዘጉባቸው። ሰይጣንንም ያመልኩ የነበረና ከአራት ወራት በኋላ በዓል አድርገው ለመብላት ከሰዓት ውስጥ ጨመሯቸው። ነገር ግን ጌታችን በቸርነቱ ጠብቋቸዋልና እነ ቅድስተ ፍቅርተ ክርስቶስን ምንም አልሆኑም። ያን ጊዜም ሰው በላዎቹ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 ዘራቸው ። ስንዴውም በአንድ ቀን ብቻ ተዘርቶ በቅሎ ታጭዶ ደርቆ ተፈይቶ ለምግብነት በቅቷል። ቅድስትናታችንም ቀምሳ ስታቀምሳቸው እንደ ማር እንደ ወተት የሚጣፍጥ ሆኖላቸው በደስታ ተመግበውታል። ከዚያም እንደዚህ እያደረጉ እየሰሩ እንዲበሉ አስተምራ አስጠመቀቻቸው። ስድስት አብያተ ክርስቲያናትን አሰርታላቸዋለች። ወንጌልን፣ ስንክሳርን፣ ሃይማኖተ አበውን፣ ግንዘትን፣ መዝሙረ ዳዊትን፣ አርጋኑን ሁሉ በእጇ ጽፋ አስቀመጠችላቸው። እናታችን ፍቅርተ ክርስቶስ ምን ያህል የከበረች ሐዋርያዊት እንደሆነች ከዚህ ልብ ይሏል። የብርሃን እናቱ እመቤታችን ቅድስት ድንግል ማርያም ለቅድስት ፍቅርተ ክርስቶስ ተገልጣላት በልጇ ምክንያት ስለደረሰባት ሀዘኖች አውርታታለች። የፈለገችውንም እንድታደርግበት በእጇ ያለውን መስቀል ለፍቅርተ ክርስቶስ ሰጥታታለች። በዚህም መስቀል እናታችን ፍቅርተ ክርስቶስ ባህር ከፍላ ደቀ መዛሙርቶቿን አሻግራቸው አሻግራለች። የአባታችን የቅዱስ ውስጣ ጤዎስን ገድል በማንበብና በመልአኩ ቅዱስ ሚካኤል እርዳታ ባህሩን በአጽፏ ተሻግራ ወደ ሀገረ ናግራን ሄዳለች። እንዲሁም በበትረ መስቀሏም እንደ ዘርአ ብሩክ ከባህር ውስጥ የሰጠሙ የደቀ መዛሙርቶቿን መጽሐፍት ምንም ሳይሆኑ ማውጣት ትችላለች። እናታችን በሁሉም ሀገር እየዞረች ቅዱሳት መካናትን ትሳለም ነበር። በደብረ ዳሞም ሄዳ ሴቶች መውጣት አይችሉም ቢሏት በሀዘን ስታለቅስ መልአኩ መላእኩ ቅዱስ ሚካኤል በስውር ወስዶ ከአምባው ላይ አውጥቶ ከቤተ መቅደሱ አድርሷታል። አቡነ አረጋዊም ተገልጸውላት ባርከዋታል። በዚያም ስጋ ወደሙን በእጃቸው ተቀብላለች። እናታችን ወደ ኢየሩሳሌም ሄዳ ቅዱሳት መካናትን እየተሳለመች ለሰባት ዓመት ቆይታለች። ቅዱስ ሚካኤልም በአምደ ብርሃን እየመራት ተመልሳ ወደ ሀገራችን መጥታ በድጋሜ ከሱሲኒዮስ ጋራ ተሟግታለች። ሙታንንም እያስነሳች እንዲመሰክሩላት ብታደርግም እርሱ ግን ከጥፋቱና ከክህደቱ ሊመለስ አልቻለም። ነገር ግን እናታችን ፍቅርተ ክርስቶስ የተለያዩ ታምራትን በማድረግ መልእክቷንም በነስራሞራ ሞራ አድርጋ እየላከች ትመክረው ነበር። በአንድም ወቅት በሀገራችን የእህል ማጣት ሆነና ቅድስትናታችን ዘወትር እንደምታደርገው የኪዳነ ምሕረትን ዝክር ልታደርግ ብላ ዝክሩን የምታደርግበት እህል አጣች። ድናግል ልጆቿንም ጠርታ ትንሽ ዱቄት እንዲያመጡላት ነገረቻቸው። አመጡላት። በዚያችም ትንሽ ዱቄት ላይ ጾለት አድርጋ ከጨረሰችን በኋላ ወደ ቦታው መልሱት አለቻቸው። በማግስቱም እንስረው ጋኑ ሁሉ በዱቄት ተሞልቶ አግኝተውታል። ቅድስት እናታችንና ልጆቿም የካቲት ኪዳነ ምህረትን በዓል በታላቅ ደስታ አክብረዋል። መልአኩም እናታችን ቅድስት መልአኩም እናታችንን ከቅድስት ሀገር ኢየሩሳሌም መልሶ ወደ ኢትዮጵያ ከመጣት በኋላ ዛሬ ገዳሟ ካለበት ቦታ ስትደርስ ከቦታዋ ላይ አምደ ብርሃን ተተክሎ በቀስተ ዳመና ተከቦ አይታ ይህች ቦታ ምን ታምር ብላ ጠራቻት። በመድሃን ያለምም ትእዛዝ የቅድስት ኪዳነ ምህረት ቤተ ክርስቲያን በአንዲት ቀን ብቻ ሰርታለች። ቦታዋ ዛሬም ድረስ ምን ታምር እየተባለች የምትጠራ ሲሆን ቅድስት እናታችን ፍቅርተ ክርስቶስ የሰራቻት በሲሚዛ ወይም በሰንሰለት እንጨት ባይጥ ሀረግ በነጠላ ማገር አድርጋ የግድግዳ ቤተ መቅደስ በአንዲት ቀን ብቻ ሰርታ በታህሳስ 16 ቀን በዕለተ እሁድ ቅዳሴ ቤቷን አክብራለች። በዚህም ጊዜ መላእክት ቅዱስ ሩፋኤልና ቅዱስ መሲፋኤል በክንፋቸው አፈር ከኢየሩሳሌም አምጥተው በቦታዋ ላይ ቀላቅለውበታል። ጌታችንም ከብርሃን እናቱ ከቅድስት ድንግል ማርያም ጋራ ለፍቅርተ ክርስቶስ ተገልጠውላት ቦታዋን ባርኮላት እስከ ዕለተ ምጽአትም ድረስ እንደማትፈርስ ቃል ኪዳን ገብተውላታል። ለምሳሌ በአንድ ወቅት ከባድ የእሳት ቃጠሎ ተነስቶ ጫካውን ሁሉ ሲቃጠል ከቤተ ክርስቲያኗ ላይ ግን ለምልክት ያህል ጫፏ ላይ ያለችውን የሰጎን እንቁላል ብቻ አቃጥሎ ቤተ ክርስቲያኗን አልፎ ሄዶ ጫካውን ሁሉ አቃጥሏል። እናታችን ፍቅርተ ክርስቶስ በአንዲት ቀን ብቻ በታምራት የሰራቻት ቤተክርስቲያኗ ተሰርታ ባለቀችም ጊዜ ጌታችን ለእናታችን ተገልጦላታል። ጌታችንም በተገለጠላት ጊዜ ቤተ ክርስቲያኗ በአራቱም አቅጣጫ ለጌታችን ሰግዳለች።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 ለመግደል መጥቶ ነበረ። መነኮሳቶቹም ይህንን ሰምተው ለሰማዕትነት ተዘጋጅተው ሲጠብቁ ነበር። ነገር ግን የጦር አዛዡና ሰራዊቱ የገዳሟን ክልል አልፈው መግባት አልቻሉም። የገዳማ ክልል ላይ ሲደርሱ በታምራት እግራቸው ተሳስሮ መቆም መንቀጥቀጥ ሳይችሉ ቀርተዋል። የጦር አዛዡም ክርስቶስ ከዚህች ገዳም አለ ብሎ ሀምሳ ጠገራ ብር ሰጥቶ ወደ መጣበት ተመልሷል። መድኃኔ ዓለም ወደ መጣበት ተመል ሀምሳ ጠገራ ብር ሰጥቶ ወደ መጣበት ተመልሷል። መድኃኔ ዓለም ክርስቶስ በዚህች ገዳም ላይ ለቅድስትናታችን ድንቅ ድንቅ ቃል ኪዳንን ከሰጣት በኋላ እናታችን ቅድስት ፍቅርተ ክርስቶስ በየካቲት 29 ቀን በታላቅ ክብር አርፋለች። በስጋዋም ላይ ታላቅ የብርሃን አምድ ተተክሎ የታየ ሲሆን እንደ ፀሐይም ከጠዋት እስከ ማታ ያበራ ነበረ። በመካነ መቃበሯም ላይ እስከ አርባ ቀን ድረስ ብርሃን ተተክሎ ታይቷል። የእናታችን የቅድስት ፍቅርተ ክርስቶስ ረድኤት በረከቷ ይደርብን፣ በጸሎቷም ይማረን አሜን። ወስብሃተ ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን፣ አሜን። አኑሮኛ፣ ልቸርነትህ ልክ የሌለው ደግነትህ፣ እንዳንተ ዓይነት የት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል